አንድም ስለ ዛጎ ዳይናስቲ ነግራችኋለሁ። የዛጎ ዳይናስቲ አንዱ አውትፑት ምንድነው? ብዙ ብሔር ብሔረሰቦች እንዲፈጠሩ ማድረግ ነው ማለት ነው። አንደኛው እዛ ውስጥ ከተፈጠሩት ውስጥ ትግራይ ትግርኝ የሚባል ብሔር ብሔረሰብ ነው። ሌሎችም አሉ፣ ወደ ሰባት ኤርትራ ውስጥ ነው። ሳሆ ምናምን የሚባሉ አሉ። ስለዚህ ስፔሻሊ ትግራይ ትግርኝ የሚባለው ወይ ደግሞ ትግርኛ የሚባለው ነገር ከዛግዌ ዳይናስቲ ጋር ኢምፔሪያል እንደመጣና ያን እንደዛ አይነት ማንነት አይደንቲቲ አለኝ የሚል ሰው መፈጠሩን አይተናል። እስፔሻሊ የትግርኛ ተናጋሪ ዛሬ ትግራይ በምትባለው አካባቢ ይነገራል። ዛሬ ኤርትራ በምትባለውም አካባቢ ይነገራል። ግን ሴንተሩና መነሻው ስ አዲግራት ምናምን ነገር የሚባለው አካባቢና አኮለግዛይ የሚባለው ሁለቱን ሴንተር አድርጎ እዛ አካባቢ የተፈጠረ ቋንቋ እንደሆነ ነው እንግዲህ ሊትሬቸር የሚያሳየው። ቀጥሎ ደግሞ የትግርኛ ስክሪፕቸር የተጻፈ የተገኘው በአስራ ሶስተኛው ክፍለ ዘመን አሁንም አኮለግዛይ ዲስትሪክት ውስጥ ነው ማለት ነው። ይህንን የዛጉዌ ዳይነስቲ ኮንትሪቢሽን እንደሆነ ኢትስ ላይክ ብሔር ብሔረሰቦች መፈጠርን ማለት ነው። እሱን አይተናል። then ቀጥሎ የመጣው የሶሎሞን ዳይናስቲ ነው። የሶሎሞን ዳይናስቲ ማለት ኤክስቴንሽን ኦፍ አክሱማዊ ዳይናስቲ ለማለት ነው። እንግዲህ አስተሳሰቡ ሀሳቡ ነገር ግን የአክሱማዊት ዳይናስቲ ነው ወይ? ክርስትናም ከነበረ በአክሱም ዘመን ነው። እንግዲህ ክርስትናን ተቀብለን የነበረው ይሄ የክርስትናን የተቀበለ በአክሱም ዘመን በአራተኛው ክፍለ ዘመን ላይ በኪንግ ኢዛን አማካኝነት የተቀበለው መንግስትና ማህበረሰብ ደግሞ በጣም ስትሮንግ የነበረ ነው እንጂ በድህነት የሚታወቅ በጭፍጭፍ የሚታወቅ በመራቆት የሚታወቅ ከዓለም ጭራ በመሆን የሚታወቅ አልነበረም ኋላ ላይ የመጣው ሚን አይን ምንድን ነው እዛ ጋር ምን ተፈጥሮ ነው? ለምሳሌ ማህበረሰባችን ከቴክኖሎጂ ኋላቀር፣ በድህነት አንደኛ፣ በተለያዩ በሶሻል ስትራክቸር፣ በተለያዩ በተለያዩ ነገሮች በፊት ከዓለም ቀደምቶች ውስጥ ተሰልፎ የነበረ ማህበረሰብ እንዴት አድርጎ ነው ወደኋላ ቁልቁል የወረደው? የሚል እንትን ያለኝ ላይክ እንደምናየው የአክሱም ውስጥ የነበረው ክርስቲያንነት የነብዩ መሐመድ ራሱ ተከታዮች ሲመጡ ምንድነው ያለው ሰው በሚያምነው እምነት የተነሳ እንደዚህ ሊቀጣ አይገባውም፣ ከሀገሩ ሊሰደድ አይገባውም። ዜርፎር ዊ ሹድ ግራንት ደም አሳይለም ብሎ የሃይማኖት ልዩነቶችን ሰላማዊ በሆነ መንገድ የሚያቻችል የነበረው የድሮ። ኋላ ላይ ግን የመጣው እንደሱ አይደለም። ሙስሊሞቹም አይችሉም ክርስቲያኖቹም አይችሉም። እንደዛ ነው የሆነ እና ይሄ ነገር እንዴት እንደተፈጠረ በደንብ አድርገን ኤግዛሜን ልናደርገው ይገባል ማለት ነው። ሶ ዛሬ ኢምፖርታንት ቶፒክ ነው የምናወራው በዛች ሀገር ታሪክ ውስጥ ብዙም ቦታ የማይሰጠው ነገር ግን ክሪቲካል የሆነ እንትን አለ የታሪክ ክስተት አለ። እሱም የአዳል ኤምፓየር መነሳት ነው። የአዳል ኢምፓየር አነሳሱ ከየት ነው ሲባል አሁንም በባብል መንደብ በኩል ዛሬች ጅቡቲ የምትባለው አፋር፣ ሶማሌ እና ሀረሪ እነዚህን እነዚህን የሚያካትት ነው። ስላ የመን ውስጥ የነበሩ ሳውዲ አረቢያ ውስጥ የነበሩ ተርኪ ውስጥ የነበሩ እነዚህ የሙስሊም ኃይሎች ፋይናንስ የሚያደርጉት የኤክስፓንሽን ሂስትሪ ነው፣ ሂስትሪ ነው። ስለዚህ ቀድሞ የነበረው ማህበረሰብ እዛ አካባቢ የራሱ እምነት ይኖረዋል፣ የራሱ የሆነ ካልቸር ይኖረዋል፣ ዋሬቨር ዋሬቨር። ነገር ግን በዛ አካባቢ በምስራቅ በደቡብ ምስራቅ ኢትዮጵያ አካባቢ ሙስሊምና እንትን እየተስፋፋ ይመጣል ማለት ነው ን ኦብጀክቲቭ ምንድን ነው እንዳለ ምስራቅ አፍሪካን በሙሉ ምን ማድረግ ነው ሙስሊም ማድረግ ነው አላማዊ ነው በዛ የተነሳ አዳሎች ከአስራ አራተኛው ክፍለ ዘመን ጀምሮ ከአቢሲኒያ ከሚባሉት ፋክሽኖች ጋር ማለት ነው አቢሲኒያ ማለት ሃይላንድ ሰው ኢትዮጵያ ማለት ነው አቢሲኒያ የሚባለው ነገር ባይዘወ ጭንቅላታቸው ስታስቀምጡ አንደኛ ምድሪ ባህሪ ነው ኤርትራ ሃይላንዱ ኤርትራ እንትኑን አያካትትም ሲኮስታሉን አያካትትም ሲኮስታሉ የአክሱም መንግስት ከወደቀ ጀምሮ በአረቦች ቁጥጥር ስር ነው ያለው። ሲኮስታሉ ማለት ሲኮስታሉን አያካትትም። ነገር ግን ሃይላንድ ሶፍ ላይ ኤርትራ አከለ ጉዛይ፣ ሰራዬ፣ ሀማሴን የሚባለው አካባቢ ማለት ነው ን በጌምድር ጎንደር፣ ትግራይ፣ ወሎ፣ ሸዋ እነዚህ ደግሞ አንዳንድ ሴክሽኖችም አሉ ወደ ደቡብ ኢትዮጵያ ላይክ እነ ሀዲያ እና ከንባታ እነሱ እነሱ ጋርም ይሄዳሉ። ንጉሶቹ ከዛ ተነስተው እዛ አካባቢ የሚሄዱበት ሴናሪዮ አለ። ግን አቢሲኒያ የሚባለው ነገር ይህንን ነው እንትን የሚለው ማለት ነው ኢንኮርፖሬት የሚያደርገው ። ስለዚህ አቢሲኒያንስ የሚባሉት ሶሎሞኒክስ ናቸው። ሶሎሞኒክስ ናቸው። የሶሎሞን ትኖች ምናምን ነገር የሚባሉ ናቸው። ን ኦር ክርስቲያኖች ይባላል። ክርስቲያን ኢትዮጵያኖች ይባላል። በምስራቅ በኩል ያለው ደግሞ አሁን እንዳየነው ሶማሌ፣ አፋር፣ ሀረሪ እነዚህን እነዚህን ደግሞ ጨምሮ አሻቂ ኢፋት የሚባልን ቦታ አለ። ሞር እሱም መቀመጫቸው ነው። እነዚህ ደግሞ አሁን የሙስሊም እምነትን መቀበል ጀምረዋል ማለት ነው። መቀበል ጀምረዋል። ስለዚህ ከውጭ ያሉት ኃይሎች ደግሞ እነሱን በመጠቀም አገሪቷን በአጠቃላይ ሙሉ ለሙሉ ሙስሊም የማድረግ ፕሮሰስ ነው። እነዚህ አቢሲኒያዎች ደግሞ እራሳቸውን ሬዚስት ማድረግ ነው ማለት ነው። ሬዚስት ማድረግ ነው እና የሚደግፏቸው አሁን የነገርኳቸው ኦቶማን ተርክ ፕራይመሪ ማለት እነሱ ናቸው። ሶ አሁን ጦርነቱ የሚገራርሙ ገጽታዎች አሉት። እነዚህ ገጽታዎች አንደኛው ገጽታ ምንድን ነው? አሁን እነዚህ ሱልጣኖቹ ማለት ነው የአዳል ሱልጣኖች ሲያሸንፉ ሲያሸንፉ ወደ ብዙ ቦታ ይገባሉ ላይ አሁን ኦሮሞ ብሔረሰብ አለ። እሱም ወደ ታች ይገፉታል ወደ ታች ይገፉታል ወደ ሰውዝ ኢትዮጵያ ሲዳማ ውስጥ እስከ ሲዳማ ድረስ መጥተው ካልቸራል ቼንጅ ምናምን ነገር የሚያደርጉበት ሴናሪዮ አለ። ሌሎቹም የኢትዮጵያ ክፍሎች እንደዚሁ ማለት ነው። አማራ ትግራይ፣ እነዚህ እነዚህ ቪክቲሞች ናቸው። አዳል ማለት ነው አዳል ኖርዝ ላይ የነበሩት እነሱን ሲወጓቸው ለምሳሌ ሲሸነፉ ሲሸነፉ የት ነው የሚሄዱት? የመን ነው የሚሄዱ ከዛ የመን ራሳቸውን አጠነካክረው ምናምን ነገር ደግሞ አሁንም በባቢል መንደብ በኩል አድርገው ይገባሉ። እዛ ከገቡ በኋላ ጦርነት እንትን ያደርጋሉ። ሲያሸንፉ ሲያሸንፉ ደግሞ ወደ ኖርዝ ሀይላንድ ምናምን ነገር ይሄዳሉ። በሄዱበት አካባቢም ሃይማኖታቸውን ያስፋፋሉ። ሃይማኖታቸውን እንዴት ነው የሚያስፋፉት? በጉልበት ነው የሚያስፋፉት፣ በኃይል ነው የሚያስፋፉት እንጂ ሰብከው ምናምን አስተምረው እንዲህ እንዲህ አይደለም አይደለም። ስለዚህ በዛ የተነሳ ምን አለ ማለት ነው ኮንፍሊክት አለ። የአቢሲኒያን ንጉሶች ወይ ደግሞ የክርስቲያን ኢትዮጵያውያኖች እና አሁን የምነግራችሁ የሙስሊም ኢትዮጵያውያኖች እነሱ ይዋጋሉ ማለት። አሁን እነሱ እዚህ በሚዋጉበት ጊዜ በኤርትራ በኩልም በምጽዋ በኩልም አድርገው ይመጣሉ። በዛም አድርገው ይወጋሉ። ስፔሻሊ አስራስድስተኛው ክፍለ ዘመን ላይ በሚካሄድበት ጊዜ ዋና የአዳል መሪ ትልልቅ ሰው ይመጣል። እሱ ምንድነው ግራኛ አህመድ የሚባል ነው። ግራኛ አህመድ እና የትውልደው ዘይላ ነው። ዘይላ ሶማሊያ፣ ኢትዮጵያ ያለው ሶማሊያ አይደለም፣ ያንኛው ሶማሊያ ነው። እዛ ነው የተወለደው፣ እዛ ያደገው። ስለዚህ እዛ የነበሩትን ጦሮች ምናምን ነገር አሰባስቦ መጀመሪያ ጦርነት የሚያደርገው የት ነው ሲባል ደዋሮ የሚባል አካባቢ ነው። ዛሬ በሀረርና በባሌ መካከል ያለ እንትን ነው። እዛ ጦርነት ያደርጋል። ስለዚህ አቢሽኒያዎቹን ያሸንፋቸዋል። ከዛ በኋላ ወደ ባሌ ውስጥ ገብቶ ደግሞ ሌላ ጦርነት ያደርጋል። እሱንም ያሸንፋቸዋል። አምባሰል የሚባልም ጦርነት እዛው ያደርጋል፣ ከአቢሲኒያዎች ጋር ማለት ነው። እሱንም ያሸንፋቸዋል። ያንን እያሸነፈ ፍታ ጋር የሚባል አለ፣ ከሚርቹ አዲስ አበባ እዛ ቦታ ላይም ጦርነት አድርጎ ያሸንፋል። በሁሉም በኩል በቃ እሱ ነው የሚያሸንፈው። እና አንደኛ ኦቶማን ተርኮች በጣም አስስ ያደርጉት ነበረ። እሱም በቃ በጣም ኃይል ነው ሲዋጋ የነበረው ማለት ነው አሁን ኦቶማን ቱርኮች እነዚህ የአዳል ኃይሎችን እንትን የሚያደረጓቸው ለኢትዮጵያ ውስጥ ላሉ ሙስሊም ሰዎች አስበው አይደለም። አይደለም፣ በእነሱ ኖርዚ ላይ ያለውን ንጉስ ወይ ደግሞ መንግስት፣ ካዳከሙ በኋላ እራሳቸው ኢትዮጵያን ኮንከር ለማድረግ ነው እቅዳቸው ማለት እቅዳቸው። ይሄ እንዴት እንደመጣ በኋላ ነግራቸዋሉ። ነገር ግን ኦቶማን ቱርኮች በወቅቱ ማለት ነው፣ በጣም ተቀጣጣይ መሳሪያዎች ነበሯቸው። በርቀት የሚሄድ መሳሪያ ነበራቸው። ቴክኖሎጂካሊ በጣም አድቫንሰድ ነበሩ። አድቫንሰድ ነበሩ። ዛሬ አረቢያ የሚባለው የሳውዲ አረቢያ ምናምን እሱን በሙሉ ይዘውታል። ግብፅን ይዘዋል። ቀይ ባህርን በሙሉ ኮንትሮል አድርገዋል። በምስራቅ አውሮፓ በኩል ሲኬሄድ እነዚህ የባልካን ሀገሮችን እነ ግሪክን ጨምሮ እነሱን በሙሉ ይዘዋል። በጣም ኃይለኛ ፓወር ነው የነበረው የኦቶማን ኢምፓየር ማለት ነው። ደን እዚህ ጋር የሚፈጠር ሌላ ታሪካዊ ክስተት አለ። እሱ ምንድን ነው? ፖርቹጋል በወቅቱ ዓለም ላይ ዶሚኒት እያደረገች የነበረችበት ጊዜ ነበረ። እና ፖርቹጋል ላይ እንደ ክርስቲያን ሀገር ነው የምትቆጠረው። ስለዚህ ያው እነሱ ቀይ ባህር ላይ ኦቶማን ተርኮች እየተቆጣጠሩት ስለመጡ ቀይ ባህርን ን እነዚህ እንትኖች ደግሞ ፖርቹጋሎች እነሱ ይሄንን ከተቆጣጠሩ በዚህ አካባቢ እንዳንቀሳቀስ ያደርጉናል በሚል ከዛ በኋላ የኢትዮጵያ ውስጥ የነበረው የአቢሲኒያ ንጉስ ማለት ነው ገላውዲዮስ የሚባል ነበር። እና ገላውዲዮስ እሱ አሲስታንስ ሲጠይቃቸው ይረእሺ ይሉታል ማለት ነው ን የእሱ ጦሮች በምጽዋ በኩል አድርገው ይመጣሉ። ከዛ በኋላ ከግራኛ አህመድ ጋር ይዋጋሉ። እንግዲህ ግራኛ አህመድ የት ነው የተዋጋው ሲባል ብዙ ቦታ ነው አሁን የነገርኳችሁ ቦታ አለ። ቀጥሎ ደግሞ ወደ ደብረ ብርሃን አካባቢ አለ ን ጎንደር፣ ጎጃም፣ ትግራይ ውስጥ ገብቷል። እና እዛ ውስጥ በጣም ብዙ ጦርነቶች ያደረግ ነበረ መጨረሻ ላይ ወይን አደጋ የሚባል ጦርነት ጣና ሐይቅ አካባቢ ጣና ሐይቅ አካባቢ እዛ ጦርነት ይደረግና እንደ ኢሮፓያን አቆጣጠር በአስራ አምስት አርባ ሶስት እግራኛ አመት እዛ ተመቶ በጥይት ተመቶ መጨረሻ ላይ ህይወቱ ታልፋለች ማለት ነው። ግን ህይወቱ ስታልፍ የእሱ ደጋፊዎች ምናምን ነገር ወደ መጡበት ይመለሳሉ። ከዛ ከመለሱ በኋላ የአዳል እንትን ያበቃል ማለት ነው። የአዳል ኤክስፓንሽን ያበቃል። የአዳል ኤክስፓንሽን ካበቃ በኋላ የማን ነው የሚመጣው እሱን ተክቶ? የአውሳ ነው የሚመጣው። እነዚህ ኢሳ የሚባሉ የአፋር ትራይቦች ናቸው እነሱ እራሳቸውን አጠነካክረው ሀረር ላይ እንትናቸውን አድርገው ዛሬ የምትመለከቷቸው ኤሪያዎች ላይ እዛ ላይ የራሳቸውን እንትን እስላሚክ መንግስት የተጠናከረ መንግስት ያደርጋሉ። አሁን ኖርዝ ላይ የነበረው ሴናሪዮ ደግሞ ይሄ የሙስሊም የክርስቲያን ጦርነት ህዝቡን ጨርሶታል። ኦልሞስት መቶ ሰላሳ ስምንት ዓመት ነው የተደረገው ስለዚህ ህዝብ አልቋል። ህዝብ ስላለቀ ላይክ ወደ ሌሎች አገሪቷ ክፍሎች ሂዶ የመቆጣጠር እንዲህ አይነት ነገሮች አልነበሩም። እንደ ይሄን በ1557 እራሱ ኦቶማን ቱርክ በምጽዋ በኩል አድርጎ አገሪቱን ሊወር ይመጣል። ማለት አገሪቱን ሊወር ይመጣል። በዚህ ጊዜ እዛ አካባቢ አሁን ምድሪ ባህር የሚባለው ዛሬ ኤርትራ የሚባለው አካባቢ እዛ ነ ገዢ የነበረው ይሻቅ የሚባል ሰው ነው። ይሳቅ ይሁን ይሻቅ ሳነበው ይሻቅ ነው የሚለው ይሳቅም ሊሆን ይችላል ስሙ ማለት ነው። ን እሱ የአካባቢውን ማህበረሰብ በማስተባበር ይዋጋል ይዋጋል ከኦቶማን ተርኮች ጋር ማለት ነው። ከፍተኛ የሆኑ ጦርነቶች ያደርጋል። አብዛኛውን ጊዜ ያሸንፉታል ማለት ነው። እያሸነፉት እየገፉ እየገፉ እየገፉ እየገፉ ይመጣሉ። ከዛ ገፍተው ከመጡ በኋላ መስጊድ ይሰራሉ። የራሳቸውን ምናም ነገር ያደርጋሉ። እንዲህ አይነት ነገሮች ያደርጋሉ። ን ሸዋ ላይ የነበረው ንጉስ በወቅቱ ስርፀ ድንግል የሚባል እንግዲህ እነ ስርፀ ድንግል ያላቸው እንትን መሳሪያ በጣም እንትን ነው። ትራዲሽናል የሚባል መሳሪያ ነው፣ ሞደርን አይደለም ኦቶማን ቱርኮች ግን ያላቸው መሳሪያ በጣም ከባባድ መሳሪያ ነው። የሚወዳደር አይደለም። እንደዚህ አምጥተን ልናወዳድሩ አንችልም። ነገር ግን ሰርጸ ድንግል ወታደሮቹን ሆናን ነገር አጠናክሮ ምን ያደርጋል ማለት ነው ወደ አሁን መዚ ባህሪ እዛ ይዘምታል ማለት ነው። እዛ ሲዘምት ከይስሐቅ ጋር አሁንም ችግር ነበረበት፣ የስልጣን ኮንፍሊክት ነበራቸው። ነገር ግን ኦቶማን ቱርክን ለመመለስ አንድ ላይ ሁነው እንትን ያደርጋሉ ማለት ነው፣ ይዋጋሉ። ሲዋጉ ኦቶማን ቱርክ በብዙ የጦርነት አውዶች ይሸነፋል ይሸነፋል። ሚራክል በሆነ መንገድ ነው የሚሸነፈው። እና እዛ ጋር ስለነበሩ አውዶች አሁን ያለው ጀኔሬሽን በደንብ አድርጎ አበክሮ ሊያውቀው ይገባል። ምክንያቱም አብዛኛውን ለምሳሌ በኤርትራ በኩል የሚነገር ነገር አለ፣ እኛ ከድሮ ጀምሮ እንዲህ ነው ምናምን ነገር የሚባል አለ። ኖ ውሸት ነው እሱ እና ብዙ ጊዜ ኢንተራክት ያደርጋሉ እስፔሻሊ በሶሎሞን ዳይናስቲ ውስጥ የሃይላንድ ኦፍ ኤርትራ ያሉት እና ሰራይ፣ አኩለ ግዛይ፣ ሐማሴን እነሱ ከሌሎች የአቢሲኒያ ግዛቶች ጋር ኢንተራክት እያደረጉ ነው የኖሩት። ይህም ጦርነት አንደኛው ማሳያ ነው። ስለዚህ ሰርዘር እንግልዛ ጋር መጥቶ ያንን በከፍተኛ ደረጃ ያሸንፋቸዋል ን የመጀመሪያ አሲስታንስ የሚያገኘው የእንትን ኦቶማን ተርክ ከማን ነው ሲባል ከግብፅ ነው። ኢማጅን እንግዲህ አስራ አምስት ሀምሳ ሰባት ጀምሮ እስከ ሰማኒያዎቹ ድረስ ነው እያወራን ያለነው፣ እና በዛ ጊዜ ኦቶማን ተርክ መሸነፉን ስትሰማ እንዴት ይሸነፋል ብላ አንደኛ አሲስታንስ የላከችው ማነች ግብፅ ነው። ኦኬ። ስለዚህ ቅድም ነግራቸዋለው እነዚህ ፍትሃ ነገስት ክብረ ነገስቱን የሚባሉ ኦተር የተደረጉት ከግብፅ ቸርች ነው ኮፕቲክ ቸርች ነው አሁን ኢትዮጵያ ውስጥ ጦርነት በሚኖርበት ጊዜ ዋና ተሰላፊዎችም እነሱ ናቸው ደርፎር ሂስትሪካ ወደ ዋንት ያንን አካባቢ መቆጣጠር የሚፈልጉት ሂስቶሪካ ስለዚህ በሚችሉት መንገድ ነው በሶሻል ኢንጂነሪንግ በሃይማኖት በጦርነት በምን ውስጥ ለውስጥ ኮንፍሊክት በማምጣት በዚህ ከዛ ጊዜ ጀምሮ እየነበረ ነው። ሌርፎር እዚህ ጋር እግረ መንገድ የምናገር የምፈልገው ማንም ኢትዮጵያ ውስጥ ያለ ኃይል፣ የፖለቲካ ኃይል ከግብፅ ጋር ሆኜ ነው የአካባቢን ወይ ደግሞ የኢትዮጵያን ፖለቲካ የምለውጠው ብሎ የሚያስብ ከሆነ ፈንዳሜንታሊ ሮንግ እንደሆነ አበክሬ ልነግራችሁ እፈልጋለሁ። ፈንዳሜንታሊ ቢኮዝ ግብፅ ምንድን ነው የምፈልገው? ለምሳሌ አሁን አንተን ታግዝሃለች። ምን እንዲሆን ሴንትራል መንግስቱ እንዲቃወስ። ሌትሳ አንተ ስልጣን ላይ መጣህ ይባል። አንተ ስልጣን ላይ ስትመጣ ደግሞ አንተን ሆኖ ከእንደገና የምታቃውስ ማለት ነው። ርፎር በግብፅና በእኛ መካከል ያለው ነገር ለአንድና ለመጨረሻ ጊዜ ኢንተርናሽናል ሕግን ባማከለ መልኩ ሊፈታ ይገባዋል እንጂ ከግብፅ ጋር ጆይን ማድረጉ አግባብነት እንደሌለው ይኸውኑ የኦቶማን ቱርክ ጦርነት ማሳያ ነው። ከድሮ ጀምሮ ነው ብያቸዋል። ግን ያንንም ሰርጠ ደንገል ያሸንፋቸዋል። ከዛ በኋላ እነሱ ኦቶማን ቱርኮች የትሪቲ ያመጣሉ። ስምምነት በ አንገባም ወደ ኢትዮጵያ ቴሪቶሪ በ አንገባም ምናምን ነገር ብለው ብዙ ጥፋት ካጠፉ በኋላ ዛሬ ኤርትራ በሚባለው ትግራይ በሚባለው ጎንደር በሚባለው አካባቢ በጣም ብዙ ጥፋት ካጠፉ በኋላ ወደ ላይ መልሷቸዋል። ሲመልሷቸው ስቲል አሁንም ከምጽዋ አለቀቁ አለቀቁ። ስለዚህ ከ1557 ጀምሮ እስከ 19ኛው ክፍለ ዘመን ድረስ ኦቶማን ተርኮች የት ነበሩ ማለት ነው? እዛው አካባቢ ነበር። ስለዚህ አሁን ኤርትራ የሚባለው አካባቢ ሃይላንድ ዋለ ቅድም የነገርኳቸው ኤሪያ፣ እና ኮለግዛይ ሰራይ፣ አማሴን ምናምና የሚባሉ እነዚህ እሱ በቁጥጥር ስር አልነበረም። ሌላው ግን ይሄ ሲኮስተሉ ላይ የነበረው መጀመሪያ በአረብ ነበር፣ አሁን ደግሞ በኦቶማን ተርኮች ቁጥጥር ስር ነው ያለው ማለት ነው። ኦኬ ከዛ በኋላ የኦቶማን ተርክ ጦርነት አውቅቶ፣ ነገር ግን እነሱ አሁንም ስቲል ከንትን አልወጡም፣ ከባህሩ ላይ አልወጡም። ስለዚህ ኢትዮጵያ በዚህ ጊዜ ወደብ አላት የላትም፣ የላትም። ሲምፍል ነገር ወደብ የላትም። ወደቡ በጉልበት በውጭ ኃይሎች ተይዟል ተይዟል። ይህንን በደንብ አድርገን ልናውቀው ይገባል ማለት ነው። ከዛ አስራ ስድስተኛው ክፍለ ዘመን አልፎ አስራ ሰባት አስራ ስምንት ላይ ደግሞ ሲመጣ ምን አይነት ታይም ነው የሚኖረው ማለት ነው ዘመን መሳፍንት የሚባል ነው። ስለዚህ ይህ ዘመን መሳፍንት የሚባለው ደግሞ ምንድን ነው ብላችሁ ከጠየቃችሁ ዘመነ መሳፍንት የጎንደር ፋክሽን እና የየጁ ኦሮሞ ፋክሽን የሚያደርጉት የፖለቲካል ኢንተራክሽን እና ቴጌመንትዋ የሚባሉ ነበሩ። ጎንደር ውስጥ የእጁ ውስጥ ደግሞ የነበረ እየዋስ ነው። እየዋስ የሚባል የእሳቸው የልጅ ልጅ ዝምድና አላቸው። ኤኒዌይስ ዩ ካን ጎ ጀስት ሪድ ኢት፣ በላይክ ዋናው ትልቁ ነገር ምንድን ነው? በዚህ በሁለት ውቢት ምትባላለች የጁ ውስጥ ላይክ ሞር ላይክ ወደ ኦሮሞ ነው እንትን የምታደርገው። ቀጥሎ ደግሞ ምንትዋብ የሚባሉት አሉ ደግሞ ጎንደር ላይ ያሉት፣ እሳቸው ደግሞ ዋናውን የሶሎሞን ዳይናስቲ አራማጅ ናቸው። በሁለቱ መካከል ምን ይሆናል? ፋእንቱን ይኖራል፣ ፍትጌ ይኖራል። በዚህ ጊዜ ከትግራይ ሚካኤል ስሑል የሚባል ሰው ተነስቶ የነበረውን ንጉስ እሱን ያስወገደና ዮሐንስ የሚባል ንጉስ ያነግሳል ማለት ነው። በራሱ በራሱ ካነገሰ በኋላ በቃ ይሄ የሶሎሞን ዳይናስቲ የሚባለው ነገር ሌጂቲመሲውን አጥ ሌጂቲመሲውን አጥ ኦኬ። ስለዚህ ምንድን ነው የሚሆነው ማለት ነው ስላይክ ሌጂቲመሲ የሌለው ነገር ግን ጎንደር ላይ የተቀመጠ በቃ ስላይክ ንጉስ ነው። በየአካባቢ ያሉት የራሳቸው ብራንች ኦፍ ላይክ ንግስና ይመሰርታሉ ማለት ነው። ለምሳሌ የአዲግራት አለ ከእንደገና የእጅ ኦሮሞ አለ የሸዋ አለ ሁ የነዚህ የሚኒልክ አባቶች ማለት ነው። የጎንደሩም የጎጃም ምናምን አለ። እንደዚህ ናቸው። ኤኒዌይስ ስለዚህ አንደኛው ለአንደኛው አይታዘዝም። ሴንትራል ገቨርንመንት የሚባል ነገር የለም። ሴንትራል ሚሊተሪ የሚባል ነገር የለም። ኦኬ፣ ምንም አይነት ነገር የለም። ስለዚህ እርስ በራስ አሁን ሁሉም ነው እንግዲህ ለስልጣን ሸሚያ እንትን የሚያደርጉት ማለት ነው። እዚህ ጋር አንዳንድ የኦሮሞ ፖለቲከኞች አሉ። ኦሮሞ ሲጨቆን ነበረ፣ እንዲህ ነው፣ እንዲህ ነው እና ነገር ይለዋል። ውሸት ነው። በዘመነ መሳፈንት ጊዜ ዋና የስልጣን ኮንቴንደር ላይ ተሻሚ የነበረው የየጁ ኦሮሞ ነው። የየጁ ኦሮሞ። ስለዚህ አልነበርንም ምናምን ነገር የሚባለው ነበር ነበሩ። የትግራይ ነበረ፣ የጎንደር፣ የሸዋ፣ የወሎ፣ የጎጃም፣ እነዚህ እነዚህ በሙሉ ነበሩ። ስለዚህ ይሄ ዘመን ምንድን ነው ብላችሁ ስጠይቁኝ አገሪቷ በአጠቃላይ በሰፈር የጦር አበጋዞች በሰፈር ፕሪንሴስ ምናምን በነዚህ በነዚህ የምትመራና ምንም አይነት ሴንትራል መንግስት የሌለበት ጊዜ ነው የነበረው። ሰማንያ ስድስት ዓመት ነው የቆየው። በዚህ ጊዜ ውስጥ ወደ ሀያ ስድስት የሚሆኑ ነገስታቶች ተቀያይረዋል። እና አንዳንድ ጊዜ አንዳንዶቹ ነገስታቶች ዛሬ ስልጣን ይዙና ሌላው ያባራቸዋል። ያባራቸው ሌላ ቦታ ሄዱና እራሳቸውን አጠናክረው ደግሞ መጥተው ይሄንኛውን ደግሞ ወግተው ስልጣን ይይዛሉ። ሁለቴ ሶስቴ ስልጣን ይያዛሉ። እና በትክክለኛ ሞት ናቹራል በሆነ ሞት የሞተ ንጉስ በዚህ ጊዜ በጣም እድለኛ ነው የሚባለው። ፕላስ በጣም ጥቂት ናቸው። አብዛኞቹ ተሰቅለው ተይዘው፣ ወይ ተረሽነው ምናምን ወይ ፖይዝም ተደርገው ምናምን የተገደሉ ናቸው። አሁን ዘመነ መሳፈን ሳይሆን ኤጅ ኦፍ ዳርክነስ ነው የነበረው። ኤጅ ኦፍ ዳርክነስ ይሄ ዘመን ዛሬ ላለ የዘውግ ፖለቲካ በጣም ከፍተኛ ኮንትሪቢሽን አለው። ምክንያቱም እያንዳንዱ ፕሪንሶች የአካባቢዎቻቸውን ተከታይ ስለሚያመጡ ማለት ነው ስለሚያመጡ በጣም በከፍተኛ ደረጃ ይሄ ኮንፍሊክቱም ልክ እንደዛ ነው። ነገር ግን ኢቨን በዘመነ መሳፍንት ህዝብ ለህዝብ ተጣልቶ አውቅ ህዝብ ለህዝብ ኮንፍሊክት ውስጥ ገብቶ አውቅ። ለምሳሌ የትግራይና የአማራ ህዝብ እንዲህ አይነት ጭፍጨፋ ምናምን ነገሮች በፍጹም ገብተው አያውቁም። የሚገቡት ምንድን ነው የሰፈር እንትኖች ናቸው። እነዚህ ምንድ ሹማንቶች ናቸው። መኳንንቶች ሹማንቶች፣ መሳፍንት ምናምን የወታደር አበጋዞች ምናምን ነገር ማለት ነው። ዘመነ መሳፍንት ላይ የምንረዳው አንደኛው ነገር ምንድን ነው የየጁ ዳይናስቲ እና በጎንደር ዳይናስቲ መካከል የተፈጠረ ኮንፍሊክት ነው። ይህንን ኮንፍሊክት ደግሞ መሀል የገባው የትግራዩ ሚካኤል ስሁል ነው። ሚካኤል ስሁል የነበረውን ንጉስ ከገደለው በኋላ ሴንትራል መንግስቱ ሌጂቲማሲውን አጥቷል። ያንን ስላጣ ዘመን መሳፍንት ኦፊሻሊ ጀምሮታል ማለት ኦኬ፣ ጀምሮታል። ስለዚህ ካራክተሪስቲክሱ ይሄ ነው። በዚህ ጊዜ እነ ቱርክ እነ ግብጽ አረቦች፣ የተለያዩ እንትኖች አገሪቱን ለመውረር ቢችሉ ነበር በጣም የተመቻቸ ታይም ነው ያለው። ምክንያቱም እያንዳንዱ የሰፈር ነገስታቶች ስለሆኑ ሴንትራል ሚሊተሪ የለም፣ ሴንትራል ገቨርናንስ ሲስተም የለም፣ ሴንትራል ሰርቪስ ሴክተር የለም። ማህበራዊ ተቋማቶች ምናምን ነገር የሚባሉ ነገሮች እነዚህ በሙሉ የሉ በቃ። ስለዚህ ለስልጣን የሚሻሙ ሰዎች ናቸው። እነዛ ለስልጣን የሚሻሙ ሰዎች በቃ ሲጨፋጨፉ ነው የነበረው ማለት ነው። ሶ እነ ኦቶማን ተርኮች በወቅቱ በጣም እየተዳከሙ የውስጥ ችግር የሚያጋጠማቸው እና በኢስት በኩል የነበረው ደግሞ ኢምፓየር የባልካን ሀገሮች በጣም እያመፁ እና ከነሱ መገንጠል ፈልገው ስለነበረ በዛ የተነሳ የኦቶማን ተርክ ራሱን አቻችሎ እንትን ለማድረግ የሚያስችለው ሴናሪዮ ላይ አልነበረም። ማለት ኢትዮጵያ ውስጥ መጥቶ ምናምን ለመውረር የሚያስችለው ሴናሪዮ አልነበረም። ቢፈልግ ግን በጣም ኢዚ የነበረበት ጊዜ ነው፣ የአሁኑ ዘመን ማለት ነው። ሌሎች ለምሳሌ እነ ሳውዲ አረቢያ በኦቶማን ቁጥጥር ስር ነው የነበሩት። ስለዚህ ከኦቶማን ቁጥጥር እየወጡ ነው ያሉት። እነ ግብፅ ምንም ምንም እንትን አልነበሩም በዚህ ወቅት። ስትሮንግ እየሆነ የመጣው ቡድን ማን ነው ሲባል፣ አውሮፓ ነው አውሮፓ አውሮፓዎች በጣም በኢኮኖሚም በውትድርናም በፖለቲካም በሁሉም በሁሉም ነገር በጣም ስትሮንግ የሆኑ የመጡበት ጊዜ ነው። ነገር ግን ስክራምብል ፎር አፍሪካ ወይ ደግሞ የቀኝ ግዢ ግን አልተጀመረም ነበር ማለት ነው አልተጀም ነበር አልተጀመረም። ዜርፎር በዛ የተነሳ አካባቢው ተርፏል እንጂ የነበረው የአድሚኒስትሬሽን መሆላ አለቅ ለብዙ ነገሮች ሊያጋልጥ ይችል ነበር ማለት ነው። ያ ባለመሆኑ አገሪቷ እንትን አልሆነች። ስለዚህ የሚቀጥለው ክላስ ላይ ዘመነ መሳፍንት እንዴት አበቃ፣ ማን እንዲያበቃ አደረገው፣ ን ኢምፕሊኬሽኖች ደግሞ ምንድን ነው ለኢትዮጵያ ምን ምህዳር አለው፣ ዛሬ ኤርትራ ለምንለው አካባቢዎች ደግሞ ምን እንትን አለው የሚለውን ነገር በሚቀጥለው ቪዲዮ ነጻው ይቀጥላል ማለት ነው።